እንግዲህ ባለ ሶስት ምኝታ ቤት የደረሳት እህታችን ዱባይ ናት። በፊት ደግሞ ሳውዲ አረቢያ ነበረች። ኢትዮጵያ አንድኛዋን ጠቅላ ገብታ ነገር ግን ያው ቤቷስ፣ እንደተቀማች እና እንደፈረሰባት ነበረ ያጫወታችን። ሁለተኛ እጣ የደረሳት ከሳውዲ አረቢያ ሀያ ሁለት ዓመት ሰርታ ምንም አይነት ነገር አልነበራትም። ሶስተኛ እጣ የደረሳት ደግሞ ቤሩት ነው የምትገኘው ስድስት ዓመት ነው የሰራቸው። ከዚህ በፊት ስራ ያሳረፈችው ነገር ብዙም አልተናገረችም። ምክንያቱም ማታ እጣው እስከ ከምሽቱ ከሁለት ሰዓት ጀምሮ እስከ ስድስት ሰዓት ነበረ እና ያን ያህል ሀቢባም ደግሞ አትሰራ ነበረ። እንግዲህ ዛሬ ስትናገር እንሰማለን። ከስድስት አራተኛ፣ አምስተኛ፣ ስድስተኛ የወጡት ደግሞ የገንዘብ እፃ እንዲሁም ደግሞ በአረብ ሀገር በስደት ዓለም ላይ የኖሩ እህቶቻችን ሰረ ደረሳቸው በጣም ደስ ብሎኛል። እናም አንዳንድ ጊዜ ፈጣሪ ይመለከታል፣ የውስጥን ያያል። ሁላችሁም እግዚአብሔር ያላሰባችሁትን ሲሳይ ይስጣችሁ። ሰላም ሰላም፣ እንዴናችሁ? ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። ሙላልም ነኝ። ዛሬ በሌላ ቪዲዮ በሌላ ርዕስ መጥቻለሁ። የዛሬ ቪዲዮ የሚሆነው ከርዕሴ እንደምትመለከቱት ይሆናል ማለት ነው። እናም ውዶችዬ ዛሬ በጣም ደስ ብሎኛል። እንዲሁም ደግሞ ትናንትና ያው ሀቢባ ታውቃታላችሁ ሁላችሁም። እሷ ጋር እጣ ቆርጠን ነበረ። እጣው ምንድን ነው ምናምን ለምትሉት ሀቢባን ተከታተሩ። ሊብ ላይ ስትገባ ዛሬ እሷ የምትናገር ይሆናል። እኔም ቆርጬ ነበረ። በዙሪያ የሚያሉት ቆርጠው ነበረ። ግን የእድል ጉዳይ ስለሆነ እጣው ቤቱ ለሚ እግዚአብሔር ለነሱ ይገባቸዋል ስላለ ለነሱ ደርሷቸዋል ማለት ነው። እንግዲህ ፈጣሪ እውነት ለመናገር በጣም ነው ደስ ያለኝ። የውስጤን እግዚአብሔር ነው የሚያውቀው። ለምዱ ታውቃላችሁ። አንደኛ ጣይ ደረሳት ሳውዲ ማነው ዱባይ ናት። ሁለተኛ ሳውዲ ናት። ሶስተኛ ደግሞ ቤይሩት ቀጣይ ደግሞ ኩዌት ቤይሩት፣ የተለያዩ አረብ ሀገራት ምናምን እንደሚደርሳቸው ተስፋ አድርጋለሁኝ። እናም ሰለሱ ደስ ስላለኝ ደስታዬን ልነግራችሁ ነው የመጣሁት። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ነባሮቹ ደግሞ እንኳን ደህና ቆያችሁኝ። ፕሊስ ቪዲዮን በማየት ላይክ አድርጉ። ቪዲዮን ስታዩ ላይክ አድርጉልኝ። እንዲሁም ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እናም ዛሬ ልነጋችሁ የመጣሁት እውነት በጣም ደስ ስላለኝ ነው። አንዳንድ ጊዜ እድር እንዴት እንደሚመጣ አይታወቅም እና ከዚህ በኋላ ሀይባን ተከታትሯችሁ ከዚህ በፊት ቤት እስከ ሁለተኛ ጣ ነበረ። ሶስተኛ ግማሽ ነጥብር ነበረ፣ ነገር ግን አሁን ወደ ገንዘብ ተቀይሯል። ማነው ወደ ገንዘብን ቦነስ አለው። ስድስተኛ ሰባተኛ ይወጣ። ስለዚህ አሁን ደግሞ ቤቶቹ እስከ ስድስት ከአንድ እስከ ስድስት ስለወጡ ቤት ነው የሚደርሳቸው። በሁለት ሺህ ብር አንዳንዴ ብዙ ድኬት ስረ ቆረጣችሁ አይደለም። አንደኛ ጣይ ደረሳት በወንድሟ ስም በወንድሟ ልጅ በራሷ ስም ነበር ይቆረጣችሁ። በራሷ ስም ነው ይደረሳት። ሶስተኛ ጣይ ደረሳት። አርባ ድኬት ቆርጣ፣ ሰማንያ ሺህ ብር ቆርጣ ነው እንግዲህ የሁለት ምኝታ ቤት ባለቤት የሆነችው አሁን ባለ ሁለት ምኝታ ቤት የደረሳትና ባለ ሶስት ምኝታ ቤት የደረሳት ድኬቱን እዩት፣ እዩት። ይችኛዋ ሶስት ነው የቆረጠችው፣ ይችኛዋ ደግሞ አርባ ድኬቱን የቆረጠችው። የማንኛው ብር ይበዛል? ባለ ሁለት ምኝታ ቤት የደረሳት ድኬት ስትቆርጥ በጣም ብዙ ነው። አይደል? ግን ፈጣሪ አያዳላም። ፈጣሪ ብዙ ድኬት ቆረጣችሁ አይደለም ምናምን አይደለም። ነገር ግን ውስጣችሁ በዚህ ድኬት ብቆርጥ፣ ልባችሁ በሚያስበው ወይም ልባችሁ በፈቀደው ድኬት ቆረጡ። አንድም ሁለትም ሊሆን ይችላል። መቶም የቆረጠች ልጅ አለች። ሀምሳ ድኬት ቆርጣ መቶ ሺ ብር እሷ አልደረሳትም። ነገር ግን ምን ለማለት ፈልጌ ነው? እድራችሁን ሞክሩ፣ እድራችሁን ከመሞከር ወደኋላ ኋላ አትበሉ እና እኔ በጣም ነው ደስ ያለኝ። ብዙ እህቶቻችን አረብ አገር ከራሴ ጀምሮ ልንገራችሁ፣ እኔ ብዙዎቻችን ይመስለኛል ስደት አለም ላይ ስንኖር ቤት አይኖረንም፣ መኪና አይኖረንም፣ ብዙ ነገር አይኖረንም። ይሄ ደግሞ የሚሆንበት ምክንያት ቅድሚያ ለቤተሰብ ሰለምንር ነው ቅድሚያ ለእናቴ፣ ቅድሚያ ለአባቴ፣ ቅድሚያ ለእህቴ፣ ቅድሚያ ለወንድሜ ሰለምንር እኛ አይኖረንም። ግን ያለፈው አለፈ። ከዚህ በኋላ ግን ለራሳችሁ በተለይ ቤት የትኛውም ሀገር አበባ ሀገር ማነው ክፍለ ሀገርም በሉት አዲስ አበባን በሉት የትኛውም ቦታ ቦታ እየተወደደ ነው የሄደው። ስለዚህ ባላችሁ አቅም ባላችሁ አቅም በተለይ አሁን ላይ ጊዜው እየተከዳዳን፣ ምቀኝነት በቃ ይሄ እሷ እንደዚህ ናት፣ እሱ እንደዚህ ነው፣ የሆነ የምቀኝነት ነገር ስለበዛ እንጂ እህታማቾች ከሆናችሁ ጓደኛሞች ከሆናችሁ በጣም የምትዋደዱ ሰዎች ከሆናችሁ ባል ካላችሁ የእኔ ብላችሁ የምታስቡ ከሆናችሁ ከተማመናችሁበት ወይም ከተማመናችሁ፣ ለሁለት ቦታ ገዝታችሁ ቀስ እያራችሁ መስራት ትችላላችሁ። እኔ ብዙ ጊዜ ስደት ዓለም ላይ ያሉ እህቶችን እኔ በፊት የሚመክረኝ ይፈልግ ነበር። እውነት አንዳንዴ ሳስበው አረብ ሀገር ከመጣሁ ጀምሬ እስካሁን እኔ አዲስ አበባ አይደለም፣ አንድ ኮንዶሚኒየም ቤት ሁለት ይኖረ ነበረ። ግን ምንድን ነው አለማስተዋር ወይም ደግሞ ቅድሚያ ለቤተሰብ ሰላርኩ ነው፣ አይቆጨኝም። ነገር ግን ግን ግማሽ ለቤተሰቦች፣ ግማሽ ለራሴ ብር የት እንደርስ ነበረ። ግን እኛ ሙሉ ለሙሉ ለነሱ ነው በቃ እኔ በፊት ምን አስብ ነበረ፣ ለምሳሌ እኔ ነገ ጠዋት እሰራለሁ ነገ አገኛለሁ፣ ቤተሰቦቼ መጀመሪያ ሰላልኩ ነው። ግን ፈጣሪ ደግሞ ልበ መርካም ስትሆኑ ቅን ሰዎች ስትሆኑ ለቤተሰቦቻችሁ ምን ያህል ቦታ እንዳላችሁ ስታስቡ ነው አለ ቅድሚያ ለቤተሰብ የምትሩት ቅድሚያ ለምትወዱ ሰው የምሰጡት። ስለዚህ ያንን በማድረጌ ባይቆጨኝም ግን ብዙዎቻችሁ አሁንም አረፈደም ትንሽ ነገር ሴብ አድርጉ። እንግዲህ አንዷ እህታችን ሁለተኛ ዕጣ የደረሳት ሀያ ሁለት ዓመት ጋይስ ሀያ ሁለት ዓመት ሀያ ሁለት ዓመት ማለት አመመኝ። ሀያ ሁለት ዓመት ሰርታ ቤት መኪና የላትም፣ አስባችሁታን የላትም። ነገር ግን ምንድነው እግዚአብሔር በቃሽ በቃ። አሁን በቃ በጣም ነው ያለቀሱት። ሁለተኛ እጣ የደረሳትም አንደኛ እጣ የደረሳትም በጣም አድርቅሰዋል። በጣም ማለት ነው። ይሄ ምንድነው ፈጣሪ በቃ እንዴት ነው ያክታሰበ? ሲሳይ ስጠኝ የሚባለው ለዚህ ነው። በቃ ያክታሰበ ነገር ስጠኝ ፈጣሪ ብላችሁ ስትለምኑት እንደዚህ ነው የሚያደርገው። እናም ፈጣሪ እኔ እግዚአብሔር ምስክሬ ነው። በጣም ነው ደስ ያለኝ ሳረደረሳቸው፣ በጣም ደስ ብሎኛል። በጣም ማለት ነው። ታውቃላችሁ ምን ያህል ደስ እንዳለኝ፣ በተለይ ደግሞ ስደት ዓለም ላይ ያሉ እህቶቻችን ከዚህ በፊትም ከዚህ በፊት ዱባይና ብይሁት ነበር የበሉት ያሉ ልጆች ናቸው የደረሳቸው። በአሁኑ ደግሞ ሳውዲ እና እውነት በጣም ነው ደስ ያለኝ። እና የደረሳችሁ በሙሉ እንኳን ደስ አላችሁ። እኔም ቆርጫ ነበር አልደረሰኝም፣ ፈጣሪ ስላልፈቀደው ነው። እኔ ሁለት ድኬት ነው የቆረጥኩት በባሌና በኔ እና አልደረሰኝም፣ ግን ፈጣሪ ስላልፈቀደው ነው። ፈጣሪ ለሚገባቸው ላለቀሱ ቤት በኖሬ ብለው ጠዋት ማታ ለጸለዩ ። ሁላችንም እንጸለያለን፣ ሁላችንም እንመኛለን፣ ሁላችንም እንፈልጋለን። ሁላችንም ብዙ ነገር እንፈልጋለን። ነገር ግን ያ ነገር ስላልሆነ እኔ ምንም አይቆጨኝም። ለምን እህቶች ናቸው በቃ በአረባ ግን ተሰቃይተው ብዙ አመት፣ ለዛውም ደግሞ የስድስት አመት ገንዘቧን ሰርታ አልበላም አጠጣም ብላ ኢትዮጵያ በአቅሟ ይሄ መሀል መሀል ከተማው ማ የኛ አይደለም፣ በቃ ውጭ ውጭ እንዳርዳሩን ሰርታ ሰረኖረች ቤቷ ፈርሶባት፣ ድጋሚ አረብ አገር ተሰዳ መታ ሁለት ዓመት ሙሉ ቤቷን አልጀመረችውም። ቤቷን አልጀመረችውም እና ቤቷን ስላልጀመረች አሁን ግን እግዚአብሔር ይመስገን ባለሶስት ምኝታ ቤት ሆናል፣ የቤት ባለቤት ሆናለች። እና ፈጣሪ ይመስገን በጣም ነው ደስ ያለኝ እውነት፣ በጣም ማለት ነው። እና እኔ ድጋሚ ቆርጣለሁኝ፣ እናንተም ቁረጡ፣ እድራችሁን ሞክሩ። በዚህ አጋጣሚ ደግሞ ስልክ እየገባብ ነው። ቆይ አንዴ። በዚህ አጋጣሚ ደግሞ እጣው ሲወጣ ብንም ይሄ ማጭበርበር ምናምን የሚባል ነገር የለም። በጣም ማጭበርበር ምናምን የሚባል ነገር የለም። በስነ ስርዓት በትክክል በስክሪን እያየን ፊት ለፊት ሊቭ ላይ ነው የወጣው። ይሄ ውስጥ ውስጡን አይደለም የሚሰሩት። ደስ የሚለው ነገር የቆረጣችሁትም ደግሞ ገንዘብ እጣው ባይደርሳችሁም ለበጎ ወይም ለአካል ጉዳተኞች ነው እቃው የሚደርሳቸው ማለት ነው። ምክንያቱም የሚሰጠው የሚውለው ገቢው ለዛ ነው የሚውለው እና እግዚአብሔር የተመሰገነ ይሁን በጣም ደስ ይላል። እውነት እኔ በጣም ደስ ብሎኛል። በቃ እንትን ሰላላቸው ማለት ነው ይሄ የጣው ደረሳቸው። በጣም ደስ ብሎኛል። ደስ ይበላችሁ። እናም ውዶችዬ እውነት እ በጣም ነው ደስ ያለኝ ከልቤ ከልቤ እመቤቴን ከልቤ እና እውነት አላውቅም ምን እንደምል ምን እንደምል አላውቅም። እና እኔ እንጃ ወይኔ እመቤቴን በቃ አንዳንድ ጊዜ በተለይ ፈጣሪያ ያ ያለ ውስጣችሁን እና እና በጣም ደስ ብሎኛል ውዶች፣ ደስ ሰላላይ ነው ሰው። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ እና እንኳን ደስ አላችሁ።